ሐረግ ድራማ ክፍል ዘጠና አንድ ኤፍራታ ና ጽዮን ተመካክረው ይህን ችግር እንዴት ማለፍ እንዳለባቸው ከዚህ ችግር እንዴት መውጣት እንዳለባቸው እየተመካከሩ ይገኛሉ። አንዱ አንዷን እየደገፈቻት ነው ማለት ነው። በሌላ በኩል ጽዮን ናታን ፍቅረኛ እንደያዘ ቤዛ አምልጧትም ይሁን ወዳሚሆን ሳትወድ ነግራታለች። ይሄ ነገር ደግሞ ጽዮንን በጣም አሳብዷታል። ምክንያቱም ኤፍራታ ለናታን ብላ ይህን ሁሉ መስዋዕትነት እየከፈላች እስካሁኑ ድረስ ችግር ውስጥ ናት ያለች ቺን ሁሉ የምታደርገው ደግሞ ናታንን ለማዳን ብላ ነው። እሷም ጭምር እዚህ ችግር ውስጥ ገብታለች። ናታንና ቢንያምን ለማዳም ብለው የማይፈልጉት ችግር ውስጥ ሊገቡ እንደሆነ ሆን ብቻ ናት ምታውቀው። ሶ ቤዛ ይህን ነገር ስትነግራት ሲሆን እብድ ነበር የሆነችው። ሶ ናታንን ስታገኘው ምን ልትለው ትችላለች? ደስ የሚለው ነገር ግን የዲያራ ናት። ደግሞ ናታን ከዲያራ ጋር እንዳይሆን፣ እንዳይቀርባት፣ ከአጠገቧ እንዲርቅ እንደምትፈልግ ነግራዋለች። ናታን ከዲያራ እየራቀ ነው። ዲያራ ደግሞ በጣም እያዘነችና ተስፋ እየቆረጠች ነው። በጣም ወደዋለው ኮ በአንድ ቀን አይቼው ነበር ያፈቀርኩት ካለሱ መኖር አልችልም። ለምንድነው የልጅሽ ልብ እንዲሰበር የምትፈቅድ? እያለች እናቷን ወቀሳ ቢጤ ነገር እየወቀሰቻት ነው። ስለዚህ ይሄ ነገር ግን አስደሳች ነገር ነው። ቤዛ የመሰላት ናታን ቤት እንዳልገባ እስከ ምሽቱ ሶስት ሰዓት ስትሰማ በቃ ዲያራ ጋር ሄዶ ነው አሃ ለካ ዛች ልጅ ጋር ሄዶ ነው አይደለ? ናታን እስካሁን ያልመጣው ብላ እንግዲህ ጽዮን ስትጠይቃት፣ ያው ጽዮን ስለማታቅ ሁሉንም ነገር በድንጋጤ ለማለፍ ሞክራለች ማለት ነው። ሰው ቀጣይ ጽዮንና ናታን ምን አይነት ነገር ሊያደርጉ ይችላሉ? ምን ሌላት ይችላል? እሷስ ናታን አዲስ ፍቅረኛ እንደያዘ ስትሰማ ምን ልትለው ትችላለች? ናታንን ማለት ነው። ናታን ግን ቤት ያልመጣው ስራ እየሰራ ስለሆነ የያፌት ሰዎች እየተከታተሉ ስለሆነ ቤቱንም በደንብ ስለሚያውቁት ጉዳት እንዳይደርስበት ሆቴል ተይዞለት ስራውን በአግባቡ እየሰራ ነው። የያፌት እንግዲህ ምንም አይነት እርምጃ ናታን ላይ አልወሰድም። ወደ ቤት ተመልሰውም ኤፍራታን አላገኛትም። የያፌት ወንድም ግን አቤላ ቤት ውስጡ ነው። ኤፍራታ ቤት ውስጥ ስትገባ እንግዲህ እንዳያችሁት እያስደነገጣት ነበር ማለት ነው። በዚህ ቤት ውስጥ እንድኖር ካላደረግሽ በዚህ ሁለት ቀን የማደርገውን እኔ አውቃለሁ ከዛ ውጭ ግን ያፌትን እንደምን ብለሽ አሳምነሽ እኔ ዚህ ቤት እንድኖር አድርጊ። ካላደረግሽ ግን እኔ የማደርገውን አቃለው እያላት ነበር። ኤፍራታ ሰው ኤፍራታ እንዴት ነው ያፌትን አሳምነው አቤልዛቤት እንዲኖር የምታደርገው? እሷ ግን እንደማትችል ና ያፌትን ማንም ሰው ሊያሳምነው እንደማይችል እየነገረችው ነበረ። ብቻ ግን ይህን ነገር ካላደረሽ አንቺ እንደሚቀርብሽ፣ አንቺ እንደሚወድሽ፣ አንቺ ያልሽውን ነገር ሁሉ ስለሚያደርግ ይህን ነገር ማድረግ እንድታደርግልኝ እፈልጋለሁ እያለ ነበረ ሰው አቤል እዛ ቤት መኖር የፈለገበት ምክንያቱም ምንድን ነው? ምናልባት ጽዮንን ይዞ እዛ ቤት መኖር ፈልጎ ሊሆን ይችላል። ነገር ግን እዛ ቤት መኖር ፈልጎ ከሆነ ጽዮንን ይዞ መኖር ቢፈልግ ያፌት አውሬ ነው የሚሆንበት። ምክንያቱም ጽዮንን ማንም እንዲነካት አይፈልግም። ብቸኛዋ ና የሚወዳት እህቱ ጽዮን ብቻ እንደሆነች ለሁሉም ሰው እየተናገረ ነበረ። ስለዚህ ያፌት ፈቅዶ ጽዮንን ላቤል አሳልፎ አይሰጣትም። ነገር ግን ኤፍራታ ይህን ነገር ዲኤንኤ የያፌት ና የናታን ዲኤንኤ ማድረግ የፈለገችበት ምክንያት ሲመስለኝ ጽዮንም ወንድሟ እንደሆነ ስለማታውቅ ይህን ነገር ለጽዮን መናገር ስለምትፈልግ ነው። እንግዲህ ጽዮንም ነገር አልፎ በደስታ በፍቅር አባቴም ከታከሙበት ሲመለስ እንኖራለን እያለች ነበረ ሲሆን እንግዲህ አባቷ እንደሞተ እስካሁኑ ሰዓት ድረስ አታውቅም ማለት ነው። ኤፍራታይን ነገር በውስጧ ቢያሳዝናትም ነገር ግን እንደምንም ብላት ተቆጣጥራ፣ አዎ መልካም ቀን ይመጣል፣ ሁሉም ነገር ያልፋል በማለት ለማለፍ ሞከራለች። ሌላ ገንዬ ማውራት ትጀምራለች። በጣም ደስ የሚለው ነገር ገነት ማውራት ጀምራለች። በትንሽ በትንሹም ቢሆን እየተሻላት ነው። ሶ ገነት ተሽሏት ለዳግምና ለቢኒያም ሉሊት እንደዚህ እንዳደረገቻት ስትነግራቸው ምን ሊያደርጓት ይችላሉ? ሉሊት እንግዲህ ቤት ውስጥ ሆና ቁስሏን እያስታመመች ነው። ቁስሏ ግን ሊድንላት ስላልቻለ ቤት ውስጥ ሆና ጆሮ እየጠባች ትገኛለች። ቤዛና ጓደኛዋ እንግዲህ አብረው ተቀምጠው የልብ የልባቸውን እያወሩ ነበረ። ቤዛም ስላሳለፈችው በፊት ስላደረገችው ስለ መጥፎነቷም፣ ስለ ጥሩነቷም ስለ ሁሉም ነገር እያወራችው ነበረ። መጥፎ ሰው እንደነበረች ሰዎችን የምትጎዳ እንዳሆኑ እንዳልነበረች እየነገረችው ነበረ። እሱም አንዲት የሚወዳትና የሚያፈቅራት ልጅ እንዳለች፣ አሁንም የፍቅር ጥያቄ እንዳላቀረበላት እንደ ጓደኛ ቀርቧት እንደሚኖር እየነገራት ነበረ። ሰው ቤዛ ይህ ልጅ እንደዚህ የሚያፈቅራት የሚወዳት ልጅ ስለ ሷ ሲያወራላት ወይኔ ታድላ እያለች ነበረ። ሰው ቤዛ እንደሆነች ሲነግራት ቤዛ ምን አይነት ደስታ ሊሰማት እንደሚችል መገመት አይከብድም። ስለ ናታና ስለ ሷም የማትወደውን ሰው አፍቅራ ስታሳድድ፣ የሄቷን ፍቅረኛ ለመቀማት ጥረት ስታደርግ እንደነበረ እየነገረችው ነበረ። እንግዲህ እንዴት እንደተቀየረች የእስር ቤት ገብታ እንደተቀየረች፣ አሁን ሌላ ሰው እንደሆነች እየነገረችው ነው ሰው አሁን የተመቻቹ ይመስላሉ፣ ቤዛና አዲሱ ጓደኛዋ። እንግዲህ ወደፊትም አብሮ የሚኖር እቅድ ያላቸው ይመስለኛል። የዲያራ ናት። እንግዲህ ዲያራን ናታን እንዳልደወለላት ና እየራቃት እንደሆነ ስትነግራት፣ ታዲያ ምን ችግር አለው? ሌላ የሚመጥንሽን የሚወድሽን ሰው ታገቢያለሽ። አንቺ ለምንድነው ከማይመጥንሽ ሰው ጋር የምትርመጠመጩ ብላታለች ዲያራ። ይሄ ነገር አሳዝኗታል። የልጅሽ መታመን መከፋት አያሳዝንሽም ወይ? ለምንድን ነው እንደዚህ የምትኝ እናቴ? እኔ ናታንን ወድጀዋለሁ። አንድ ቀን አይቼው ነው እየወደድኩት። ከሱ መራቅ አልችልም። ከሱ ርቄ መኖር አልችልም እያለቻት ነበር ለእናቷ። እናቷ ግን ያዘነች መስላን ቢሆን ከናታን ጋር እንድትሆን አትፈልግም። ለምን እንደማትፈልግ አላቅም። ዞሮ ዞሮ ግን ዲያራ ናታንን ወደዋለች። እናቷ ይህን ነገር ማድረጓ ለኤፍራታ ጥሩ ነገር ቢሆንም ለዲያራ ግን መርዶ ሆኖባታል። ናታን እየራቃት ነው፣ እያነሳላት አይደለም። ምክንያቱም እናቱ አስጠንቅቀዋለች። ከዲያራ ጋር ሆነህ ካገኘው አብራችሁ ካገኘዋችሁ በአካልም ካየው ደርገው እኔ አውቃለሁ ብላለች። ስራን ማሳጣለው ሁሉን ነገር ነው ማሳጣ ብለዋለች። ሶ ያፊት ደግሞ ይህን ነገር ስራው በአግባቡ መስራት ስለሚፈልግ ከዲያራ ጋር መገናኘት አይፈልግም። ዲያራን ማውራትም አይፈልግም። ስለዚህ ዲያራ በድጋሚ ልቡ ይሰበር ነው። ጽዮን ግን አሁን ፍቅረኛ እንዳለው ቤዛም ከዲያራ ጋር ጓደኛሞች እንደሆኑ ነው እያሰበቻለችው ሶ ጽዮን እንግዲህ ናታን ሌላ ሰው ጋር እንደሆነ ሰምታለች። ሶ ለናታን እውነቱን ይነግሩታል ወይስ ደግሞ ከዛች ልጅ ጋር አብረው እንዲቀጥል ያደርጉታል? እያወቁ ሌላ ሰው ጋር እንዲገናኝ አይፈቅዱለትም። ምክንያቱም ይህን ሁሉ መስዋዕት እየከፈሉ የሚገኙት ለናታን ስለሆነ ሰው ናታን አዲስ ሕይወት እንዲጀምር ጽዮን በጭራሽ አትፈልግም። ኤፍራታም ደግሞ እንግዲህ ጽዮንና ኤፍራታ ስለማይደባበቁ ሚስጥራቸውን አብረው ስለሚነጋገሩ ምናልባት ጽዮን ለኤፍራታ ይህን ነገር ብትነግራት ኤፍራታ እየበለጠ እብድ ነው የምትሆነው። አሁን ሌላ ችግር ነው፣ መረጃው ወጥቶባታል። ያፌትን አግብታ ነበር ናታን ለማዳን ነገር ግን ይህ ሁሉ ነገር ሳይሳካላት ቀርቶ አሁን ደግሞ ናታንን የኔ ማድረግ ፈልጋለሁ፣ ናፍቁኛል፣ ላየው ፈልጋለሁ ማክስጽዮን ውሰጂኝ እያለቻት ነበረ። እሷ ማየት እየናፈቃት ነገር ግን ናታን ሌላ ሰው ጋር መሆኑን ስትሰማ ኤፍራታ ምን ያክል ልቧ ሊሰበር እንደሚችል እንዴት ተስፋ ልትቆርጥ እንደምትችል አሁንም ኤፍራታ ሁሉን ነገር አሳክታ ናታን ጋር እንደምትሆኑ እያሰበቻለችው ነገር ግን እሱ ሌላ ሴት ጋር እንደሆነ ሌላ ህይወት እንደጀመረ ስትሰማ ምን አይነት ስሜት ሊሰማት ይችላል። ተስፋ ቆርጧ ሁሉንም ነገር እንዳታበለሻቸው እፈራለሁ። ነገር ግን ናታንን በግልጽ ሳይጠይቁት ለኤፍራት አተነገረቻለሁ። በግልጽ ከጠየቁትና ካወሩት ግን ምናልባት ናታን እውነቱን ሊነግራቸው ይችላል። ያው እንደተዋደዱ፣ ነገር ግን እናቷ ካልፈቀደች ምንም ማድረግ ይችላል ብዬ አላስብም። ወደፊት ግን እናቷ ልትፈቅድለት ትችላለች። ልጄን እንዳትጎዳብኝ እያለችው ነበረ። ስለዚህ ወደፊት ዲያራ እናቷ አስገድዳም ቢሆን እናታን ዲያራን እንዲያገባት ልታደርገው ትችላለች። ከእሷ ጋር አንድ ቀን ካየው አስገድጄም ቢሆን በግድህም ቢሆን ዲያራን እንድታገባት አደርግሃለሁ ብላለች። እንግዲህ በስህተት ከዲያራ ጋር ከታየ ምክንያቱም እሷ እየደወለችለት ነው። ስራ ቦታው ሜዳ ልታገኘው ስለምትችል ካየችው እንግዲህ እናቷ አስገድደውም ቢሆን ያገባል። ያን ነገር ካላደረገ ደግሞ በኢፍራት ልትመጣበት ትችላለች። እና አሁን ላይ ሐረግ ድራማ በጣም ውስብስብ እየሆነ ሄዷል ማለት ነው። ቢኒያም እንግዲህ ስለ ጽዮን እያሰበ ይገኛል። ስላሳለፈው ስላለፈው ስላሆኑ ሄዱ ቤተ ክርስቲያንም ጸሎት እያደረገ ነበረ። እቺ ሴት የኔ ካልሆነች ከኔ አርቅልኝ፣ ልቤን አደንድነልኝ እያለ ጸሎት እያደረገ ይገኛል። ጽዮንም እንግዲህ ለቢኒያም እና ለናታን ብላ የማትፈልገውን ነገር ልታደርግ ነው። ቀጣይ ምንም ይፈጠር ይመስላችኋል? የፍራታና ጽዮን ምን ያደርጋሉ? ናታነስ እንዴት ሊቀጥል ይችላል? ቤት ውስጥ ሳያድር ውጭ የሚያደርግ ከሆነ ጽዮን እብድ ነው የምትሆነው የመጨረሻ